ተመልካቾቻችን አድማጮቻችን፣ እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ። ተመልካቾቻችን አድማጮቻችን፣ እኔ ቀጥታ ወደ መረጃዎቼ አልፋለሁ። ከአንድ ጉርሻ የማታልፍ አንዲት በርሾ ኩፍ ያለች ዳቦ አስር ብር፣ አንድ ደረቅ እንጀራ እስከ 35 ብር፣ አንድ እንቁላል እስከ 30 ብር፣ አንድ ሊትር ወተት 110 ብር በሚሸጥበት ሀገር፣ ከጥቂት ባለ ጊዜዎች በስተቀር ማን ተረጋግቶ ያለ ስጋት ሊኖር ይችላል? የቅመማ ቅመም ዋጋማ የወርቅ ዋጋን ካስናቀ ከአስናቀ ሰነባብቷል። አንድ ኪሎ ኮረሪማ 4200 ብር ገብቷል ቢባል ማን ያምናል? በሁኔታው ግራ የተጋባችው ማሬ የጂኦግራፊ አስተማሪያችን ኢትዮጵያ የማዕድናት ሀገርናት የሚለን እነ ኮረሪማ ተጨምረው ይሆን እንዴ እስከ ማለት ነው እየደረሰችው። ዶክተሮችንና መምህራንን ጨምሮ ሰራተኞች በችግር በሚጠበሱበት በምግብ እጥረት የተቸገሩና ከቀያቸው የተፈናቀሉ ሚሊዮን ዜጎች እያለቀሱ ባለበት መሄጃ ያጣው ወጣቱ በስደት የበረሃና የባህር አሳሲሳይ የሆነ ባለበት ሰዓት ኩሽኔታ እያሽከረከሩ ባይስክል እየነዱና ኳስ እየተጫወቱ ሲያዝናኑን የመጡት ጠቅላይ ሚኒስትር አብይ አህመድ እና ምክትላቸው ተመስገን ጥሩነህ ዛሬ ደግሞ ጌም እየተጫወቱ ያዝናኑናል። ልጆች የዛሬ አበባዎች የነገ ፍሬዎች፣ እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ነው ልጆች። በጣም ጥሩ ነው ልጆች። ዛሬ ደስ የሚል ተረት ነው የምነግራችሁ። ሌላው ተመልካቾቻችን፣ አድማጮቻችን፣ ዛሬ ማለዳ የኢትዮጵያ ቴሌቪዥን በዲግሪ ተመርቀን ስራ አተን ነበር የኮሪደር ልማቱ ፎቶ አንሺ እንድንሆን የስራ እድል ፈጠረልን የሚል ዘገባ ማቅረቡን ተመልክተናል። በዲግሪ ተመርቀው ፎቶዋን ሲሆኑ ይህም እንደ ትልቅ ስኬት ተቆጠረ። ኢቲቪ ግን በዚህ አልበቃው፣ አሁን ደግሞ በባህር ዳር ኢንጂነሯ እንጀራ በጨው በዳጣና በሚጥሚጣ በመሸጥ ስራ ላይ ተሰማርታለች። በተፈጠረውና ባለው የተመቻቸ ሁኔታ ማህበራዊ ሚዲያን በመጠቀም ስራ ፈጥናለች እያለ አወድሷታል። በማረዳው እንደነገርኳችሁ ስራ አይናቅም፣ ምንም አይነት የሚናቅ ስራ የለም። ሆኖም እንጀራ በዳጣና በሚጥሚጣ ለመሸጥ እስከ ኢንጂነርነት መማር ያስፈልጋል ወይ ነው? ይህ እንደ ቤተሰብም እንደ ሀገርም ኪሳራ ነው ወይስ ትርፍ? ሀገር አስተማራት ገንዘብ አውጥቶ፣ ቤተሰብ አስተማራት ጉልበቱን ገንዘቡን ጨርሶ። ወይስ ስቶረ ማለት፣ እንጀራ በሚጥሚጣ ለመሸጥ የራሱ ስልጠና ሊፈልግ ይችላል። ማናቸውም በልምድ የሚያደርጉት ነገር ነው። በእርግጠኝነት ኢንጂነሯ ይሄንን ስልጠና ወስዳ አይደለም ከቤተሰቦቿ ጫው ባየች ሙያ ነው የሚሆነው። የተማረችበት ነገር እንዲሁ ቀረ። እንዴት ይህን እንደ ስኬት ትነግሩን አላቸው። እጅግ እጅግ በጣም ያሳዝነ ወደ ሰዓቱ ዜናዎች ስናልፍ፣ የአውሮፓ ሀገራት በኢትዮጵያ የጤናው ዘርፍ ላይ የሚያደርጉትን ድጋፍ ሙሉ በሙሉ ማቋረጣቸው ተገለጸ። አሜሪካን ጨምሮ መላው የአውሮፓ ሀገራት ለረዥም ዓመታት በኢትዮጵያ የጤናው ዘርፍ ላይ ሲያደርጉት የነበረውን ድጋፍ ሙሉ በሙሉ ማቋረጣቸውን የተባበሩት መንግስታት ድርጅት የድጋፍ አስተባባሪ የኢትዮጵያ ተወካይ ዶክተር አወቀ ጣሰው ለአዱ ተናግረዋል። አሜሪካን ጨምሮ መላው የአውሮፓ ሀገራት በድንገት በጤናው ዘርፍ ላይ ሲያደርጉት የነበረውን ድጋፍ ሙሉ ለሙሉ ማቋረጣቸው ችግሩን ይበልጥ ውስብስብ ሊያደርገው እንደሚችልም አስጠንቅቀዋል። ኢትዮጵያ ለረዥም ዓመታት በጤናው ዘርፍ ላይ አንድ ሶስተኛውን ድጋፍ ከለጋሽ ሀገራት ስታገኝ እንደነበር እያወሱት ዶክተር አወቀ ይህ የድጋፍ መቋረጥ በጤናው ዘርፍ ላይ አሉታዊ ጫና እንደሚያሳድር መንግስት ከግንዛቤ ውስጥ በማስገባት ጥንቃቄ ሊያደርግበት ይገባል ሲሉ አሳስበዋል። እነዚህ ሀገራት ለኢትዮጵያ የሚያደርጉትን ድጋፍ ለማቋረጥ እንደ ምክንያት ያነሱት የሩሲያንና የዩክሬንን ጦርነትና የመካከለኛው ምስራቅ ሀገራትን ውጥረት እንደሆነም ጠቁመዋል። ይህም በዘርፉ ላይ የሚያሳድረው ተጽዕኖ ቀላል እንዳልሆነ አስረድተዋል። ለኢትዮጵያ የጤናው ዘርፍ ድጋፍ ሲያደርጉ የነበሩ ሀገራትም አሜሪካ፣ እንግሊዝ፣ ካናዳ፣ ፊንላንድ ዴንማርክ ስዊዘርላንድና ሌሎች አውሮፓ ሀገራት እንደነበሩ አውስተዋል። የኢትዮጵያ መንግስት ይህንን ድገተኛ ውሳኔ በትኩረት በማየት የሀገር ውስጥ የፋይናንስ ተቋማትን አቅማቸው እንዲያሳድጉ ማበረታታት እንደሚጠበቅበት በመንግስታቱ ድርጅት የኢትዮጵያ የድጋፍ አስተባባሪ ተወካይ ዶክተር አወቀ ጣሰው ምክራቸውን አስተላልፈዋል። የትግራይና የኤርትራ ህዝብ የጋራ ህዝባዊ ስብሰባ በራማ ከተማ ተካሄደ። በዛሬ ዕለት በራማ ከተማ የኤርትራና የትግራይ ህዝብ ጋራ ስብሰባ አካሂደዋል። ይህን ስብሰባ በዋናነት ያመቻቸው በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ቡድን ከኤርትራ መሪዎች ጋር በጋራ በመሆን ነው ተብለዋል። የስብሰባው መሪ ሀሳብ አንድነትና ሀቀኛ ሰላም በኤርትራና በትግራይ ህዝብ መካከል የሚል ነው። የስብሰባውን መካሄድ የሰሙና ከነጌታቸው ረዳ በኩል ያሉ የብልጽግና አክቲቪስቶች ካለ ፌዴራል መንግስቱ እውቅና አንድ ክልል በተናጠል ከሌላ ሉዓላዊ አገር ጋር ግንኙነት ማድረግ ይችላሉ የማለት በማህበራዊ ሚዲያው ላይ ተቃውሟቸውን እየገለጹ ይገኛሉ። የአዲግራት ዩኒቨርሲቲ መምህር የሆነው ሀየለውን መንገሻ ለጊዜው ማንነታቸው ባልታወቁ በሶስት ግለሰቦች ተደብድቦ መገደሉ ተነገረ። የዩኒቨርሲቲ መምህር የተገደለው ከትናንት በስቲያ ምሽት አንድ ሰዓት አካባቢ በራያ ላመጣ ልዩ ቦታው አል ካፌ ፊት ለፊት በሶስት ሰዎች ክፉኛ ተደብድበው ነው ተብሏል። ማንነታቸው ያልታወቁት ገዳዮች እስካሁን በፖሊስ አለመያዛቸውም ተገልጿል። የአዲግራት ዩኒቨርሲቲ መምህሩ አስክሬን ወደ ቤተሰቦቹ ሰዎች ተልኮ ስርዓተ ቀብሩ መፈጸሙም ታውቋል። በአሜሪካ ሚኒሶታ በተፈጸመ ጥቃት የሚኒሶታ ሕግ አውጪ ዲሞክራቷ መሊሳ ሆርትማን እና ባለቤታቸው ተገደሉ። እንደ ሬውተርስ ዘገባ መሊሳ ሆርትማንና ባለቤታቸው በመኖሪያ ቤታቸው በተከፈተባቸው ጥቃት ነው የተገደሉት። ከነሱ በተጨማሪም ከኢትዮጵያ ጋር በተያያዘ ጉዳይ ሀሳባቸውን በማጋራት የሚታወቁት ዲሞክራቱ ጆን ሆፍማን እና ባለቤታቸው ላይም በመኖሪያ ቤታቸው ጥቃት ተፈጽሞባቸዋል። ጥቃቱ ጉዳት ደርሶባቸው ወደ ሆስፒታል የተወሰዱት ጆን ሆፍማን እና ባለቤታቸው ከሚከናወንላቸው ቀዶ ጥገና በኋላ በመልካም ጤንነት ላይ ይሆናል ተብሎ እንደሚጠበቅ የሚኒሶታ አስተዳዳሪ ገልጸዋል። ሟቻው መሊሳ ሆርትማን ቀደም ሲል የሚኒሶታ የተወካዮች ምክር ቤት አፈ ጉባኤ በመሆን የሰሩ ሲሆን ከወራት በፊት ከዚህ ቦታቸው ለቀው በሕግ አውጭነት በመስራት ላይ ነበሩ ተብሏል። የሚኒሶታ ግዛት አስተዳዳሪ ቲም ዋልዝ ግድያውን ፖለቲካዊ ያሉት ሲሆን ግድያው የፖሊስ ልብስ በለበሰና የፖሊስ መኪና የሚመስል መኪና በያዘ ሰው መፈጸሙም ተናግረዋል። ገዳዩ ከፖሊስ አባላት ጋር የተኩስ ልውውጥ ካደረገ በኋላ መኪናውን ጥሎ በእግር አምልጧል ነው የተባለው። በመኪና ውስጥ የሌሎች ሕግ አውጪዎችን ዝርዝር የያዘ ማኒፌስቶም ተገኝቷል። ፕሬዚዳንት ዶናልድ ትራምፕ በጉዳይ ዙሪያ በሰጡት አስተያየት እንደዚህ አይነት ጥቃቶች በአሜሪካ ምድር ተቀባይነት የላቸውም ብለዋል። ፖሊስ ገዳዩን እየፈለገ ሲሆን የሚሶታ አስተዳዳሪ ዜጎች ለጊዜው ራሳቸውን ከፖለቲካዊ ሰልፎች እንዲያርቁ መክረዋል። ዓለምን ወደ አስጨነቀው ወደ መካከለኛው ምስራቅ ትኩሳት ስናልፍ የኢራን ከፍተኛ ጥቃት መቃረቡን ተከትሎ እስራኤል ዜጎቿን ለደህንነታቸው የማያሰጉ ቦታዎች እንዲቀመጡ እንቅስቃሴ እንዲቀንሱና በጋራ ከመሰብሰብ እንዲቆጥቡ ትዕዛዝ አስተላልፋለች። በሁሉም የእስራኤል ከተሞች በድጋሚ የሳይረን ድምፅ ተሰምተዋል። ኢራን በርካታ ሚሳኤል ያስወነጨፈች ሲሆን የእስራኤል መከላከያ ሚኒስቴር ሁሉም መሬት ሲያርፉ በአየር ላይ መክነዋል ብለዋል። የእስራኤል መከላከያ ሚኒስቴር ኢራን ባለፉት ሰዓታት ውስጥ በርካታ ሚሳይሎችም ወደ እስራኤል ተኩሳ የነበረ ቢሆንም ሁሉንም አክሽፈናል እስራኤል መሬት ላይ ያረፈ የኢራን ሚሳይል የለም ብለዋል። ይሁንና ከትናንት ምሽት ጀምሮ ኢራን ባስወነጨፈቻቸው ባላስቲክ ሚሳይሎች በእስራኤል ከተሞች ላይ ከፍ ያለ ጉዳት ደርሷል። በርካታ ህንፃዎች ፈራርሰዋል። የተለያዩ ተቋማትም ጋይተዋል። በ10 አይረን ዶምና 164 ቢሊዮን ዶላር በሚያወጣው ታድ የምትጠበቀው እስራኤል በርካታ ፎቆቿና ህንፃዎቿ ከኢራን በተተኮሰባቸው ትላልቅ ቦምቦች እየፈራረሱ ይታያሉ። በሌላ በኩል የኢራን የፍትህና የደህንነት ሚኒስቴር ህንፃዎች በእስራኤል ጥቃት መውደማቸው የተገለጸ ሲሆን በአሁኑ ሰዓት የእስራኤልን የማስጠንቀቂያ ጥሪ ተከትሎ የመዲናዋ ቴህራን ነዋሪዎች በብዛት ከተማዋን ለቀው እየወጡ ነው። እንዲሁም እስራኤል የሞሳድ ሴሎችን በመጠቀም ቴህራን ውስጥ በተለያዩ አካባቢዎች አምስት የመኪና ቦምቦችን በማፈንዳት አምስት ኢላማ የተደረጉ ሳይንቲስቶችን መግደሏ እየተዘገበ ነው። በእስራኤል የመኪና ላይ ቦምብ ጥቃት እስካሁን 14 የኒውክሌር ሳይንቲስቶች መገደላቸው ነው የተመለከተው የእስራኤል ጠቅላይ ሚኒስቴር ቤንያሚን ነታንያሁ አሁን በሰጡት መግለጫ ኢራን በሴቶች በህፃናትና በንጹሃን ዜጎች ላይ ለፈጸመችው ግድያ ከፍተኛ ዋጋ ትከፍላለች ዋጋውንም በቅርቡ የምና ይሆናል ሲሉ አስጠንቅቀዋል። እኔ ራሴ ከነፍስ አድን ኃይሎችና ከውስጥ ኮማንድ ፖስት ጋር እዚህ ቦታ ላይ ነኝ። በእስራኤል ህዝብ ስም ለቤተሰቦች እቅፍና ፍቅር እናቀርባለን። የማጥፋት እቅድ ካለው ጨካኝ ጠላት ጋር የህልውና ዘመቻ ላይ ነን። እናሸንፋለንም። ወታደሮቻችንና ፓይለቶቻችን በጀግንነት እየሰሩ ነው። ከኢራን ሰማይ በላይ በጀግንነት እያፏጩ ነው። በአንድ አስደናቂ ምት ብዙ ኢላማዎችን ሽባ አድርገዋቸዋል። ጦርነቱ የመዳን ጦርነት ነው። ህዝባችን የሚሰጠውን መመሪያና ምክር ይከታተል ብለዋል። አሰላሙ አሌይኩም ወረህመቱላይ ወበረካቱ። ውድና የተከበራችሁ የሁለገብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሀምድሊላሂ ሁሉ ሰላም ነው። ሁላችሁንም ሰላማችሁ ብዝት ትርፍ ይበልኝ። እንዲህም ክርስቲያን ወገኖቼ ሰላማችሁ ብዝት ትርፍ ይበልኝ። ሰላም ሰላም ብያለሁኝ። ሀገራችን አላህ ስብሀነሁ ወተዓላ ሰላም ያርገልን። ለሀገራችን ሰላም ፍቅር፣ ላይም የኢትዮጵያ ሰላም ፍቅር እያን እንግዲህ ሀገራችን አላህ ስብሀነሁ ወተዓላ ባለችበትን በላ ሁል ነገር አላህ እንዲፈርጃት ማለት ነው። ዱዓ እናረጋለን፣ እናንተም በጻሎታችሁ ማለት ነው ውዶችዬ። ዛሬ ደግሞ እጄላችሁ የመጣሁት ኢንሻአላ ተወዱታላችሁ ብዬ ተስፋ አረጋለሁ ውዶችዬ። እውነት ለመናገር እኔ ብዙ ጊዜ ሞክሬው ብዙ ጊዜ ተጠቅሜው ስላየሁት ማለት ነው ለጸጉራችን በጣም ይጠቅመው፣ በጣም ጠቃሚ ማለት ነው ነገር ነው እጄላችሁ የመጣሁት ማለት ነው። እና እሱ ምንድን ነው ያው ቅባት ማለት ነው። ቅባት ቅባት ቅባት ይዤላችሁ መጥቻ አለሁኝ። በቤታችን ውስጥ ባለ ነገር የምንጠቀምበት ትንሽ ነገር ማለት ነው። ራሳችን የምንለወጥበት ነገር ነው ይዤ የመጣሁኝ። ይሄ ነገር ደግሞ ሁላችንም ቤት አለ። ሁላችንም ቤት ያለ ነገር ስለሆነ የመዳብ ቅመሞች በቤታችሁ ታገኙታላችሁ ሁላችሁ ማለት ነው። ቅባት ነው ይዤላችሁ የመጣሁት። እውነት ለመናገር ምርጥ ነው የወጣልኝ ማለት ነው። ምን አይነት ቅባት እንደሆነ አሳያችኋለሁ። ከምን እንደሰራሁትም ደግሞ ነግራችኋለሁ ማለት ነው። እውነት ለመናገር ምርጥ አሪፍ ማለት ነው። የተጠቀምኩት ነው ይሄን ቅባት ማለት ነው። በቤት ውስጥ ነው ያዘጋጀሁት። በቤት ውስጥ ነው የተዘጋጀው ይሄ ቅባት። ይቃው ግን የውጭ የተገዛ ይቃው ነው ማለት ይቃው፣ እኔ አይደለሁም ይቃው የራሱ የቅባቱ ይቃ ነው። አረቦች የሚሰጡበት ነው ይሄ ቅባት። በነገራችን ላይ የሚሸጠው ውጭ ትንሽ ውድ ነው ማለት ነው። የሚዘጋጀው ደግሞ ከርካድ ይባላል ዘይት ከርካት፣ ወይም ደግሞ ክሬም ከርካድ ይባላል ማለት ነው። እና ከርካድ ሱዳኒዎቹ ነው የሚያዘጋጁት የሱዳን ቅቤ ነው ማለት ነው። ይሄ ቅቤ የሱዳን ቅባት ነው ማለት ነው። ሱዳኖች ያዘጋጁታል። ከምን ከምን እንደሚያዘጋጁት ደግሞ እነግራቸዋለሁኝ። ለእኛ አፍሪካዎች ፀጉር በጣም ጠቃሚ በጣም አሪፍ ልስላሴ የሚሰጥ እውነት ለመናገር ማለት ነው። እና በትንሽ ነገር ቤታችሁ ውስጥ የምትሰሩት ቅባት ነው ማለት ነው። ቅባቱን አሳያችኋለሁኝ እንዴት እንዳዘጋጀሁትም ደግሞ እነግራችኋለሁኝ ውዶቼ ማለት ነው። እዩ፣ እውነት ለመናገር እዩ፣ እኔ ብዙ ነው ያዘጋጀሁኝ። ይሄን ይመስላል ቅባቱ። እና እቃ እንደዚህ አይነት እቃ ስለሌለኝ ነው በዚህ ያረኩት ማለት ነው። በእንትን ምንድን ነው ስሙ፣ ሮብ ማለት ነው በጅቡን እቃ ነው ያረኩት። ይሄን ይመስላል ቅባት ምርጥ ቅባት ማለት ነው። ያዘጋጅሁት በቤት ውስጥ ነው። ይሄን በነገራችን ላይ አረቦች ያዘጋጁትና በቤታቸው ውስጥ እንደዚህ ያዘጋጁትና ለገበያ ላይ ያውሉታል ማለት ነው። ገበያ ላይ ይሸጣል። ሲሸጥም ደግሞ ገበያ ላይ ውድ ነው የሚሸጠው ማለት ነው። እና ይሄን አዘጋጅቶ በቤታቸው ውስጥ በትንሽ ነገር እውነት ለመናገር በሚጣን ነገር፣ በትንሽ ነገር አዘጋጅቶ ይሸጡታል። በውድ ይሸጣል ማለት ነው። በሚጣን ነገር ነው የሚያዘጋጁት እውነት ለመናገር ማለት ነው። እና ቅባቱ ይሄን ይመስላል አለ ሱቁም ላይ ታገኙታላችሁ አልከርካድ ይባላል። ክሬም አልከርካድ ወይም ክሬም ሱዳኒ ወይም ደግሞ ያው እዚ ጋር ጽሁፉ ማለት ልጅቷ ነች። በዚህ ከዚህ በፊት ይህንን በዚህ ልጅቷ ገዝታ አምጥታው ነው ማለት ነው። እኔ ግን በቤት ሳዘጋጀው የሚገርም ነው እውነት ለመናገር ማለት ነው። ከርካድሩታል ሱዳኖች በጣም ያዘጋጁታል። ሱዳኖች በጣም ይጠቀሙታል ማለት ነው። የሚያዘጋጁት ካላት ካንተን ምንድን ነው ስሙ ቁርንፉት ቁርንፉት እናም ደግሞ ብርቱካን ልጫጭ ብርቱካን ልጫጭ የሚጣለው ነው በነገራችን ላይ ብርቱካን ልጫጭ የሚጣለው ነው አይደል? የብርቱካን ልጫጭ አዘጋጃሉ፣ ቁርንፉት አዘጋጃሉ። እናም ደግሞ ይሄ ምንድነው ስሙ አንድ ላይ ይዘበዝፉታሉ ማለት ነው። ውሃ ላይ ዘብዝፎ ያሳድሩታል ማለት ነው። ያሳድሩት እና ውሃውን ነው የሚጠቀሙት ቁርንፉት በነገራችን ላይ ታውቁታላችሁ ለጸጉራችን ማለት ነው። በጣም ጥቅም አለው። በጣም አሪፍ ነው። በጣጠስ ለብዙ ነገር ማለት ነው። እኔ እሱን አልነግራችሁም። እሱ ጥቅሙ ታውቁታላችሁ እናንተ ማለት ነው። ስለምታውቁት አሪፍ ነው ማለት ነው። እናንተ ደግሞ ብርቱካን ልጣጭ ደግሞ ቤታችሁ ላይ አይጠፋም አይደል? ብርቱካን ልጣጭ ማንኛውም ቤት አይጠፋም። እሱን ታደርቁታላችሁ። ደረቁ ማለት ነው። ታደርቁትና ከሌላችሁ ደግሞ ብርቱካኑን እንደላጣችሁ ፎርን ላይ ታስገቡና ታደርቁታላችሁ። በትንሹ ማለት ነው ደረቅ ሲሆን ታደርቁታላችሁ። ከዛ በኋላ ደግሞ አውጥታችሁ አንድ ላይ እሳት ላይ ታረጉታላችሁ። መጀመሪያ መጀመሪያ ዋናው የሚያስፈልገው ምንድነው እስቲ እንገራችሁ። ትገረማላችሁ። ይሄ እንዴት ለጸጉር ይቀቡታል ልትሉ ትችላላችሁ ማለት ነው። እውነት ለመናገር እንደዚህ አርጋችሁ አልካርካድ ክሬም ሱዳኒ ብላችሁ ሰርች አርጉና ጥቅሙና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 ህቃው የምታስቀምጡበት ውሃ መኖር የለበትም እና ምርጥ ቅባት ነው። አያችሁት ከለሩ አረንጓዴ ነበር። እንግዲህ ጎመን መሰለ ማለት ነው። አሁን ደግሞ አያችሁት አያችሁት ማሻላ። እንግዲህ ተጠቀሙት ተጠቀሙት እላችኋለሁ። ይህን መሰለ ቅባት ሰርተናል ተጠቀሙበት፣ ለጸጉራችሁ፣ ለፊታችሁ ለፊታችሁ በነገራችን ላይ ሲሰሩ ወይም በዘይ ዘይቱን ወይም ደግሞ በጆስ እንትን ስሩ ማለት ነው። በምግብ ዘይት ሳይሆን ለፀጉሯችሁ በምግብ ዘይት አዲ ስሩት ማለት ነው። አንድ ሰዓት ጨርሷል ማለት ነው። እስከ አንድ ሰዓት በእሳት አድርጌዋለሁኝ። ከአንድ ሰዓት በኋላ ነው። ከአንድ ሰዓት በኋላ ደግሞ ካወጣችሁት በኋላ በደንብ እንትን ምንድን ነው፣ በደንብ አፍን ማለት ነው። ይሁን ንገሻ ሻሲል ይሁን የፈሰሰ ነው የመሰለኝ። በደንብ አርጋችሁ እስከሚቀዘቅስ ድረስ በውሃው በራሱ ተውት ማለት ነው። እኔ ደግሞ ለቀረጻ ብዬ ቾክዬ አነሳሁት ማለት ነው። ይሄን ይመስላል እንግዲህ፣ ተጠቀሙበት ይላችኋለሁ እና ቪዲዮውን ከወደዳችሁት ላይክ አርጉ፣ ውድ ቤተሰቦቼ፣ ሼር አርጉ። ሼር አርጋችሁም ስለምታበረታቱን ከልብ አመሰግናለሁ። አዲሶ ሆይ ደግሞ ላይክ፣ ሰብስክራይብ ማድረግ ቤተሰቡን ይቀላቀሉ። በላይክ አበረታቱኝ ማለት ነው። እንግዲህ ብርጭቆውን በደንብ አድርጌ አጥቤ አድርቄ መጥቻለሁ ማለት ነው። አሁን ደግሞ ቅባቱን አረጋለሁ ማለት ነው። ይሄን ቅባት አረጋለሁኝ በዚህ ገልብጬ እመለሳለሁ ማለት ነው። ውድ ቤተሰቦቼ ተከታተሉ። እንግዲህ ይሄን ይመስላል ማለት ነው። ቅባታችን የዛሬው ማሻአላህ። ይህን መሰለ ቅባት ተጠቀሙበት።